ከማንበብ ውጭ ምን ትወዳለህ? የሚባል ሰው መለል ይችላል። ሙቪ ማየት ከኳስ ውጭ ምን ትወዳለህ? ሴት ነው። ወደ እኔም ከፉትቦል በዘለለች ሴት ነው በጣም አልቃሻ ሰው በዝቷል፣ ችጋራም ሰው በዝቷል። ብዙ የሚያለቅስ ሰው እምባው ያልተሰማለት ሰው ኢትዮጵያ ውስጥ ብዙ ሰው አለ። በማልቀስ ብናለቅስ አንታማም። ለነገሩ ብዙ የሚያስለቅሱን ነገሮች ይችላሉ፣ አይመስላችሁም? አሚን አምስት ለባዶ ነው የመራችሁ። ይህንን ኮመንት ለጻፈው ሰላም ሰላም፣ ጤና ይስጥልን ቤተሰቦች፣ እንዴት አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ። አዎ በዛሬ ቪዲዮቻችን ምርጥ ምርጥ ቪዲዮች እንመለከታለን። አዝናኝ አስተማሪ የሆነ ቪዲዮ ያቸው አሉ። ቀን በቀን እየመጣን እንኮመኩማለን። ይህንን ቪዲዮ በጣም አዝናኝ ቪዲዮች አሉ። በጣም መነጋገር የሆኑ ማህበራዊ ጉዳዮች ላይ ደግሞ ቆሰር ብለን ሀሳብ አስተያየቶቻችን እንሰጣለን። ሀሳባችሁን ለምሰጡ ላይክ ለምታደረጉ ክብረት በጣም በጣም አመሰግናለሁ። ላይክ ለማታደረጉ ደግሞ ባለማስተዋል ሊሆን ትልኝ ስለሚችል ላይክ እንድታደረጉ እና ቪዲዮች ሌሎች እንድታደርሱ በዚሁ አጋጣሚ ያደራለሁ። ለዚህ ቻናል አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ግን ቻናሉን ሰብስክራይብ በማድረግ የሁልጊዜም ቤተሰብ እንድትሆኑ በዚሁ አጋጣሚ ላስታውሳለሁ። የተመቻችሁት ቪዲዮች ላይ ሀሳቦቻችሁን መስጠት ትችላላችሁ። ሁለተኛ ቻናል አለኝ። እሱንም ገብታችሁ ሰብስክራይብ አድርጉ። ኮመንት መጀመሪያ ላይ ያለ እስከ መጨረሻ ድረስ ንቅንቅ የለም። ወደ ቪዲዮ እንሂድ። ስራተ የራስን አኪም ቤት ስገባ ካሁን በኋላ ምንአይነት ህዝብና ሰላም ነው? ዶክተር ጣና ያስጥልን። ልጅ ታምሜ ነበር፣ ሆዴን አመመኝ ነበር። የመጣው ኩላሊት ኤክስቼንጅ የምታረገው ልጅ ናት። ሆዴን ያመመው ሆድ ቁርጠት። ኦፕራሲዮን እናደርጋለን። ኩላሊት ያመመው ነርስ፣ ቶሎ በይ። ታችኛውን ክላስ ማሽን፣ እናንተ ቦቸራን አስገቢልኝ። ታካሚ ታጋዥ አውጭ። ምን አይነት ንፍጣም ናንተ ልጅ። ምንድን ነው እችን የምታክል አሪዛ የምትመጣው እንዴ?

ቃል አንብቡልኝ፣ እስኪ ምን ይላል? በዱ ኤስ እሺ። በዱ ማለት ሆኖ ይመስላችኋል? በዱ ነው በዱ እሺ ነው በዳ እሺ። ይሄ ማለት ነው በዱ ማለት ዋናው ቃሉ ነው። መጥፋት ማለት ነው። እንደዛ ሆነ። በዱ ማለት መጥፋት ማለት ነው። በዴ ስንልስ? በዴ በዴ ማለት ደግሞ ጠፋ ማለት ነው። ለሴት ሲሆን ይጠብቃል። ዴ ትጠብቃለች። በዴ እንላለን። ለሴት ሲሆን፣ በዴ በዴ ሲሆን ጠፋች። የሚገርም ቋንቋ እኮ በጣም። ለወንድ ሲሆን በዴ ጠፋ፣ ለሴት ሲሆን በዴ አፋጭ እንላለን። ይሄስ ችችን አረፍተ ነገር እስኪ እናያት ምን ይላል ይሄ ማሊፍ በዴ ማሊፍ በዴ ብል ለምን ጠፋ ለምን ጠፋሽ ማለት ነው። አደሴም ታይም በእነዚሁ ማሊፍ እያሉ እነዚህን ብጠቀማቸው ማሊፍ በዱ ብል ለምን ይጠፋሉ ማለት ነው። በዱ ማለት ምንድን ነው?

አስተምረ ነው እንዴ ብታስገልም እስከዚህ ባሰ። ብዙ ብዙ ነው ያለን። ሁን ሻል ያለው ሻል ያለ መርጫ ያመጣሁላችሁ። ከፈልጋችሁ ቪዲዮን ገብታችሁ። አንዳንድ ቋንቋዎች እኮ ለአንዳንዱ ትርጉሙ ወደ ሌላ ሲተረጉም እርግማን ነው፣ አንዳንዱ ምርቃት ነው። ከባድ ነው። አሁን የሰማነው ቋንቋዎች ግን እኛ ሌላ ታሪክ። እስኪ ምን እንበለው? ምን ትላላችሁ እናንተ?

ሰርግ የሌለበት ዓለም ላይ የት ወስደን እናስቸፍረው? የልጅ በቀጫፋሪ ይመረታል። ሰርግና ምናምን ድግስ እየጠፋ ነው። ሀገራችን ኢትዮጵያ በማልቀስና እንባ በማፍሰስ ውድድር አንደኛ ወጣች የሚሉ በኤአይ የተሰሩ ቪዲዮዎችም አሁን ላይ በሰፊው የተሰራጩ መሆኑን ብዙዎቻችሁ ተመልክታችኋል ብዬ አስባለሁ። በዚህ ቪዲዮ ላይም ታዲያ ይህ የምትመለከቱት የኢትዮጵያ ባንዲራን የለበሰው ተስፋ የተባለው ግለሰብም ቻይናና አሜሪካን በመብለጥ ከባድ የተባሉ እንባዎችን አፍስሶ እዚህ ጃር ውስጥ ጠብ ጠብ ካደረገ በኋላ በሚሊሊትር ተለክቶ በዚህም ታዲያ ኢትዮጵያ የወርቅ ተሸላሚ ሆናለች ይችላል ይህ የኤአይ ቪዲዮ ታዲያ ብዙዎች እውነት መስሏቸው እንዴት ነው እያሉ ሀሳባቸውንም እየሰጡበት ይገኙ ነበር ነገር ግን ይህ ፍጹም ውሸት የሆነና በአርቲፊሻል ኢንቴለጀንስ የተሰራ ቪዲዮን ትንሽ ቀንጨባ አድርጌ አሳያችኋለሁ ሀሳባቸውን ስጡበትም አልቃሻ ሰው በዝቷል ችጋራም ሰው ኢትዮጵያ ውስጥ ብዙ ሰው አለ ለማለት ነው ይህንን የተጠቀሙት። ከዛ ውጭ ብናለቅስ አንታማም። ለነገሩ ብዙ የሚያስለቅሱ ነገሮች ስላሉ አይመስላችሁም? እውነት አይመስለኛል። ተወዳዳሪው እሱም ደግሞ ተስፋዬ የመባሉ ተስፋዬ ሲያለቅስ አሚን አሚን ማርያምን። ይሄ እና አራዳ ስትሆን እንደዚህ ነው። የምሬ ነው። በቃ ባልታወቀ ባልስማ በቃ የምሬ ነው። ተገንቶ አለች። አረም መቻት የምሬ ነው። አልተመችቻችሁም? ስንት ፋራ ሰገጤ ባለበት ሰዓት እሷም የሰገጤ መልስ መመለስ ነበረባት ግን በአራዳው ገደለችው። አሁን በዚህ ፋራ የሆነ ማን ነው የገደለችው? ማን ነው እንደዛ ኮሜንት የጻፈውን ሰውን ነው። ያን ቆሻሻ የሆነ ስድብ ማለት ነው። የምር ጀግና ነች። እንዴት እንዳሳቀች የምሬ ነው። እናንተ ብትሆኑ መልስ ሰጡ ነበር ወይስ እንደዚህ አይነት ፖዘቲቭ የሆነ መልስ ነበር መሰጡ ነበር? ምን አይነት መልስ ነው እስኪ? የምሬ ነው፣ እንደ ሰው ሆናችሁ ስታስቡት ማለት ነው። ይችን ጀግና ሴት ግን ሳላደንቃትና ሳላከብራት አላልፍም። ለምን በቃ በስሜታዊ የተነሳ እሷም ሌላ ስድብ ከምትሳደብ፣ ልክ መልሷ አርኪና አስደሳች፣ አስቂኝ የሆነ መልስ ነው የመለሰች። ይመቻት፣ ተኪንቶ ነው ይኮ ምርቃት ነው። ኧረ ይመቻት፣ የምሬ ነው። ብቻ እንደዚህ አይነት አስተዋይ ሰው እግዚአብሔር ይስጠን። የምሬን ነው። ቲክቶክ ላይም ፌስቡክ ላይም ዩቲዩብ ላይም ተሰደብኩ ብላችሁ የምትወረገረጉ ሰዎች ከዚህ ልጅ መማር አለበት። አመስ ለባዶ ነው የመራችሁ ይህንን ኮመንት ለጻፈው ሰው በቃ ምንም ማድረግ አይቻለንሁሉንችለእንዳመሬ ይሁን መቼም እኛ ላይ ካፕል አክሮባት መስራት መጨማለቁን ለምደነዋል። እኛ ችግር አንቺ ግን አምነሹ ነው ወይ ነው እውነቴን ነው የሚልሽ። እንደዛ ለያዥ ለገናዥ አስቸግሮ አደባባይ በቄስ አልቀረ በሰይፉ አልቀረ በባለጸጉረም ፀጉራም ኢንተርቪው አራርቃል። እኛ አልቀረ ስንለምን እምቢ ብሎ እግርብ ሰውዬ ምን አስቦ ነው ያኋላ ያኋላ የተመለሰው እውነቴን ነው የሚልሽ። ምን አስቦ ነው ቀላል ነገር አይደለም። የወሰድሽበት ኩላሊትን የሚያህል ነገር በእውነት ምን አስቦ ነው የተመለሰው? አጣሪ፣ ጤናውን አጣሪ፣ ዙሪያ ገባውን አጣሪ። ይሄ ሰውዬ ምንድን ነው እንገተመለሰበት ምክንያት አጣሪ። ችግር የለም፣ እንችላለን ነው። ጀግና እኮ በጣም ነው። በቃ በጣም አንተ

ይኸው አምጥቼው እችናት አንተ ጋር እንድጣላ ማታ የላክችኝ እችናት። እንትን እኮ ነው አረቄ ቤቶች አዲስ አበባ ውስጥ መዘጋት አለባቸው የተባሉት አይመስላችሁም? ከባድ ነው። አዎ፣ ሞቅ ሲላቸው አንዳንድ ሰዎች ይደፍራሉ፣ ይገላሉ፣ ይደበድባሉ፣ ይሰርቃሉ፣ ብዙ ነገር ይፈጥራሉ። ከተማ ውስጥ ሲሆን፣ ገጠር እንኳን ችግር የለውም። እዛም አስፈላጊ ነው ትላላችሁ? አረቂ ከተማ ውስጥ ነው ገጠር ውስጥ ነው የሚያስፈልጉትየስራስራስራስራስራስራስራስራስራስራስራስራስራስራስራስራስራስራስራስራስራስራስራስራስራስራስራስራስራስራስራስራስራስራስራስራስራስራስራስራስራስራስራስራ

አዘር ግን ፍሬንች እንግሊሽ ጎረሮቸውን ሳያንቅ በዚህ ልክ በቃ ፐርፌክት ሆኖ መናገራቸው በቃ እንግዲህ በኢትዮጵያችን ሰላም እንደሷ ነው እንደ ነው መሆን ወቅዱ እንግሊዝኛ ጎበዝ ነው ማለት ነው። ጃኪጃን ሆነ የውጭ ፊልሞች ናም በጣም ይከታተላለሁ። በጣም እንችላ ዲስ ቲቪ ላይ ምና ዲስቲቪ ላይ ፊልም አየዋል። አንዳንዴ ሰፈር ምናምን ለራሴ ስባል ከፍለዋለሁ በወር ማርቆስ በቃ ፌመስ ነው ግሩ ምን ይተካል። በቃ ማርቆስ እና ነብስለ ሰላም ተስፋዬም ብቻ ስላደነቀ ብቻ ነው፣ ትንሽ ቀረህ ያለኝ እንደሷ ሆን ነው የሚያስበው ማለት ነው። ጥሩ ነው፣ ደስ ይላል። የእኛው ኤቢ ማርሻል ሴፉ ላይ ከመጣ በኋላ ብዙ ነገር ሀገራችን ላይ አንድ ቪዲዮ ምን አይነት ፓወር እንዳለው ማሳያ ነው ብዬ አስባለሁ። እሱ መጥቶ ስለ ፎሬክስ ትሬዲንግ ምናምን ለወጣቶች እንዲ እንዲህ ብሎ የአንድ ሚሊዮን ጫማ ረጋለው ብሎ ካወራ በኋላ ከዛ በኋላ ፒቱፒ የሚባል ነገር አለ። ባይናንስ ላይ ባይቢት ላይ ሌሎች ላይ ጥርቅም ምንም ዶላር መግዛት አትችሉም። የባንክና ብላክ ማርኬትን ለማቀራረብ ስምንት ፐርሰንት ምናምን በላይ እንዳይራራቁ ለማድረግ ፈተን ቁጭ ብለናል። የኪስ ገንዘብ ጠፍተዋል ነው ምላችሁ። ተልጆ ከመጣ በኋላ ይመስለኛል ይሄ ሁላ ነገር የተደረገው ይሄ ኤቢ ማርሻል የሚሉ ሰውዬ መቶ አንድ ሚሊዮን ብር ጫማ 1 አስራ ሰባት መኪና አለኝ ካለ በኋላ ነው መንግስት አሁን የክሪፕቶ መገበያ ፕላትፎርሞች ላይ የዶላር መሸጫን ካፕ እንዲኖሩ ከመቶ ስልሳ ብር በላይ እንዳይሸጥ አድርጓል። እና ፕላስ ደግሞ ይሄ ሞሮፍ ክሪፕቶ ላይ የሚሰሩ ልጆች አሁን በደንብ መስራት አልቻለም። የሆነ ሊሚቴሽን አለው ምናምን እና ለዚህ ሁላ ኤቢ ማርሻል ነው ተጠያቂው። ምን ያህል እውነት ነው? እውነት ነው አላ ኢትዮጵያዊ በአንድ ድምጽ ተስማምቶ እንደሚወዳት የሚነገርላት ዳናይት መክበብ እውቋ የቴሌቪዥን ፕሮግራም አቅራቢና የማስታወቂያ ባለሙያ በኢንስታግራም ታሪክ ሰርታለች። አንድ ነጥብ ስድስት ሚሊየን ተከታይ በማፍራት የመጀመሪያ ኢትዮጵያዊት እንግዲህ መሆን ችላለች። ዳናይትም እንግዲህ ደስታዋን በኢንስታግራም ገጻ ያጋራሽ ሲሆን አንድ ነጥብ ስድስት ሚሊዮን ገብተናል፣ አመሰግናለሁ ሁላችሁም ማሰየናችሁ ብላቸዋለች። ከሷ በመቀጠል እንግዲህ ሌላው አርቲስት አዲስ አለም ጌታነህ እና ሃናን ታሪክ በአንድ ነጥብ አራት ሚሊዮን ተከታዩን ደረጃ ሲይዙ ሰላም ተስፋዬ ደግሞ አንድ ነጥብ ሁለት ሚሊዮን ተከታይ በማግኘት ተከታዩን ደረጃ ይዛ ተቀምጣለች። ኢንስታግራም ላይ በተለይ የሆነ ፎሎወርስ ይገዛል እና ሲስተም አሉ የሚገዙ ሰዎች አሉ። ያ አንድ ነጥብ ስድስት ሚሊዮን ሰው ትንሽ ነው ሊከተሏ ትችላለህ። ምን ቆይታዋ በጣም ቲቪ ውስጥ ስም እንደ ሆና ስለቆየች በጣም ልታገኝ ትችላለች ብዬ አስባለሁ። ሌላኛው ከቴዲ አፍሮ ጋር ተያይዞ ሞጣ የተናገረው ንግግር ቴዲ አፍሮ አምስት ብር ያስጨፍረው ነበረ። አምስት ብር በዛን ሰዓት እርግጠኛ ነኝ አንድ ኩንታል ጤፍ ገዛ ይሆናል እንጂ የአሁኑ አምስት ብር አይመስለኝም። የሆነች ቤት እስኪ እንዲያው እንውጣ እያለ ስንሄድ ላይ ቴዎድሮስ ካሳሁን የሚዘፍንባት ቤት ይኸው፣ ይኸው እየሰሙ እኔ አሏሽ የሆነች ሰደር እያነበረችው ቴዎድሮስ አሁን እንደዚህ ሊጠግብ አማራ እየሞተ ሚስቱን ይዞ ሲደንስ አይተሃል እያለ ይሄ የሚወስደው ድራጋይታ አይታል አፉ እንዲያ ተመልከት ሚጫወትብን ሻቢ አግብቶ አሁን እሷ ወርቂ ወርቂ ኳኳ ይላል ወርቂ፣ አምስት ብር በየቀኑ የሚሸልሞ የነበር ነው። ይኸው እየሰሙ ነው። እዚያች ማን ማን በቀለ የምትባል ጥርሳሟ አንድ ዘፋ የነበረች አስቴርን እኔ እንዴት እንደምዘፍ ነው በይዞ ጎበዝ ነው። አስመስለው ትንሽ ልጅ ነው እድሜው፣ በእኛም ደረጃ ቢሆን አቅሙ ትንሽ ነው። እኩል ነን እድሜያችን እኩል ነው ከቴዎድሮስ ጋር እና ስንገባ ቢራች ምናም ትዕግስት በቀለ ቴንኪዩ ብሪጅ፣ ይኸው ትዕግስት እየሰማች እዛ ጋች ያች ቤት አለች። ወደዚህ ወደ ኬር መንገድ ስካንያ የሚባል አለ፣ ከገነቱ ሆቴል ወደታች ወደ ቄራ ስትሄድ እዚያች ጋ እንገባለን። አሁን የቅድም ቤተሰብ የገባው ማፊያ ነው፣ እዚያ ይዞኝ እሱን ያለመደኝ። አዲስ አበባን በየቤቷ እዚህ ስታይል አለ ብሎ ስታይል አለው ይላል፣ ይዞኝ ይገባል እንወጣለን። ያለማመደኝ እሱ ነው በቃ። እዚህ ጋ ይላል ስታይል አለው እዚኛውን ኤ ነው ስታይል ያለው ይላል ሲገባ ሲደብር፣ ማሜክስ ታክሲ ንይዛለን ገባን፣ በልስ ይላል አሪፍ ነው። እዚያች ቤት አጠር መጠን ያለች ናት፣ ኮስተር ያለች ናት ቤት። ቢራችን ይዛለን ቢራ አምስት ብርካ ያስክኮ ዝም ብለህ እያቅራራህ ሌሎችን ጋብዛ አስር ብርማት ተወው አስር ስንቱ ሰው በአዳር ሂሳብ እኮ አምስት ብር አለ ትባላለሁ። ያኔ አምስት ብር ድፍን ብር እንሸልመው ነበር ቴዎድሮስ። አሁን ዮናስ ጓያው የሚባል ሰውዬ ወጥቶ እንዴት ቴዎድሮስ እንጋበስኩ ይላል። ራሱ ቴዎድሮስ ይጠየቃል። ራስቶኝ እኮ ሊሆን ይችላል። ሲጠግብ ማለት ነው። ገርጅም እንገናኝ ነበር ቴዲ አፍሮንት ጋብዘው ነበረ ማለት ነው። ኧረ ቆስቁሷል ማለት ነው። እድሜሽ የእናንተ ነዳ እየከፈልን ነው እንግዲህ ያለ ነው እና አስራ አምስት ሳንቲም እናንተ ጽድት ያለ ክትፎ እየበላችሁ በዛን ዘመን፣ ወይ ዘመን፣ ወይ ዘመን። አሁን እኮ በያ ሺህ ብር እኮ ደና ክትፎ አትበሉ። በዘለለች ሴት ነው

ከማንበብ ውጭ ምን ትወዳለህ? የሚባል ሰው ልል ይችላል። ሙቪ ማየት ምናምን ሊ ከኳስ ውጭ ምን ትወዳለህ? ሴት ነው የምወደው፣ ከኳስ ውጭ ሴት እወዳለሁ። ብቻ የማንቸስተር ደጋፊ ነው። በጣም በጣም አዝናንቶ፣ በቃ ቲክቶክ ላይ የማይቸዋለሁ። በጣም ወቸኩድ። ፖድካስት ላይ ገብታችሁ አንዳንድ ሰው በጣም ግልጽ ሆኖ በቃ ኦፐን ሆኖ ይፈጠራል፣ እና ብልግና ምናምኑ አይደለም፣ ለጨዋታ ነው። በእርግጥ ሌላኛው ጉዳይ የስርቆት ከተማችን ውስጥ ያለው ስርቆት በጣም በጣም ስር ሰርዷል። ከዚህ ጋር ተያይዞ ፌዴራል ፖሊስ ነኝ ብሎ አንዱ የሰው መኪና እየነዱ ሁለቱ ነው እየሄዱ ከኋላቸው ልጅ አለች። ልጅ ስትወር አንደኛው ያመልጣል። አንደኛው ያሽከረክር የነበረው ደግሞ ተያዘ። ትራፊኩን ማድነቅ ግድ ነው። እስቲ የለበሰው ሁሉ ፖሊስ መሆን አለመሆኑን በምን እንደምናረጋግጥ በጣም ጥያቄ ውስጥ የገባበትና ወደፊት የሆነ ነገር ይባላል ብዬ አስባለሁ። የፌዴራል ፖሊሲውን የፖሊሲ ልብስ የሆነ ቅርብ ጊዜ ቅርብ ዓመታት ወዲህ ተቀይሯል ይመስለኛል። እንደዚህ አይነት ነገሮች ስለ አሁንም እንደ አዲስ ከተነሳ እንዴት እንለያቸው የሚል ጥያቄ ያስነሳል። አንድ ጊዜ ሁላችንም ለዚህ ትራፊክ ፖሊስ እናጨብጭብለት፣ እናመሰግናለን ብላችሁም ሁላችሁም ኮመንት ላይ ጻፉለት፣ በእርግጠኝነት ይደርሰዋል። በትናንትና ሁለት ዩኒቲ አካባቢ ላይ ሁለት አደገኛ የተባሉ የመኪና ሌቦች የፌዴራል ልብስ አስመስለው እንደዚህ እንደምትመለከቱትም የፌዴራል ልብስን ለብሰው በቀጥታ አንድ ዲዛይር የምትነዳ ሴትዮንም ከመኪና አስወርደው መንገድ ላይ ከጣላው በኋላ መኪናዋን ይዘውባ በሚሄዱበት ሰዓትም ይህ ትራፊክ በአካባቢው ስለነበር ይመለከታቸዋል። ለህይወቱ ሳይሰጋም ታዲያም በቀጥታ ሳይረን እያደረገ ይከታላቸዋል። እነሱም እየተከተላቸው መሆኑን ሲያውቁ በመምጫ መንገድ ማለትም በተቃራ አቅጣጫ ጉዞን ያደርጋሉ። በዚህም ወቅት ከአንድ ቪትስ መኪና ጋር ተጋጭተው ይቆማሉ ማለት ነው። በዚህም ወቅት ታዲያ የትራፊክ ፖሊስ እንደምትመለከቱትም ሌቦቹን ይይዛቸዋል ማለት ነው። ሁለት ናቸው። በዛም ታዲያ ለፖሊስ አስረክቧቸዋል። እነዚህ ሁለት ግለሰቦች ታዲያ ሐሰተኛ የፌዴራል ልብስን የሚመስል ልብስ ለብሰው እንደዚህ አይነት ዘረፋ ፈጽመዋል። ታዲያ ችግር የደረሰባትም አደጋው ያጋጠማትም የዲዛይሯ ባለቤትም ሕክምናን እየተከታተለ ትገኛለች። ነገር ግን የዚህ የትራፊክ ፖሊስ ተግባር እጅግ በጣም የሚደነቅ ነው። እንደሰማችሁት ነው። ግን ከዚህ በኋላ በምንን እንለያቸው? ትክክለኞቹ ከሌቦቹ በምን እንለያቸው? የነገርስ በምን ተከሰተ ምናምን እንሰማለን እንግዲህ ዜና ላይ። በጣም በጣም ከባድ ነው። በተለይ የምታሽከረክሩ ሰዎች አዲስ አበባ ውስጥ ሎክ አድርጋችሁ መስታወታችሁን ትንሽ የከፍታችሁ ካልነዳችሁ ብዙ ብዙ አደንዛዥ የዕጽ ራሱ ሊከቱ ይችላሉ መኪና ውስጥ ና እናንተ ራሳችሁን በራሳችሁ አደጋ እንድታደርሱ ማለት ነው። እና ትምህርት ቤት ዳስተር ይዞ የሚጠፋው ልጅ ቶላች ተማሪዎች ዳስተር ዳስተር፣ ኦኬ። እንግዲህ ተማሪዎች ዛሬ ቻፕተሯን እናቱን እንማራለን ማለት ነው። እንግዲህ ተማሪዎች ይሄን ይመስላል የዛሬው ክላሳችን ማለት ነው። እስካሁን ዳስተሩን ይዞት እንዴ፣ አልተመለሰም። በቃ ማርክ ላይ እንገናኛለን።

ስክራፕ ሰቦች ቪዲዮቻችን እነዚህን ይመስላሉ። ሀሳብ አስተያየቶቻችሁን ኮመንት ላይ ማድረግ እንዳትረሱ። የተመቻችሁት ቦታ ላይ በተለይ ሌብነት በጣም በስቷል። ከተማችን ውስጥ በተለይ አዲስ አበባ ውስጥ አዲስ አበባ ውስጥ ብቻ ሳይሆን ሌሎች ክልሎች፣ ክፍለ ሀገርም የምትሆኑት ራሳችሁን ጠብቁ። ከኑሮ ውድነት ጋር ተያይዞ እንደዚህ ነገሮች በስፋት ሊኖሩ ይችላሉ። አስተያየቶቻችሁን በዚህ ዙሪያም ኮመንት ላይ ገጠመኞችን ካላችሁ ልታሳውቁን ትችላላችሁ። ቪዲዮ ላይክ ካላረጋችሁ ላይክ አድርጉ ሌሎች እንዲመለከቱ። ቻናሉም አዲስ ከሆነች ሰብስክራይብ በማድረግ ቤተሰቡን ቀጣይ በምርጥ ቪዲዮ እንገናኛለን።